አሰላሙ ዓለይኩም ወራህመቱላህ ወበረካቱህ። ደህና የተከበራችሁ ተመልካቶቼ እንዲናቹሁ ደህና ናችሁ ወይ አላችሁ ወይ? እኔ አለሁ አልሀምዱሊላህ ቤተሰቦቼ። ዛሬ እንግዲህ ማሳያችሁ ቭሎግ ፕሎግና ሽሎግ ትላላችሁ ቭሎግ ትላላችሁና፣ ዛሬ እንግዲህ ቭሎጋችን የቀን ውሎ ማለት ነው። የቀን ውሏችን አሳያችኋለሁኝ። ኩሽና የእንግዲህ እችን ትመስላለች ትላላችሁ ደግሞ እና ያው እኔ ቁርስ ሰራ በዛው ነው ምሳ የምሰራው ማለት ነው። ቁርሳችን ሰራን፣ ሻያችን አፈላን ማለት ነው። መከሮን የጥምዙ ነው የሰራሁት። ከዛ በልተን ጨረሰን፣ ቤቱን አጸዳ ነው ጽዳት ታደረግን ማለት ነው። አያችሁ፣ ከዛ አነጣጥፈን ፈረሽ እንደምታውቁት ያው ከምሳ በኋላ ቡና ስላለ ፈረሽ ማድረግ አለባችሁ ማለት ነው። እና በዚሁ አጋጣሚ ግን ይህንን ፍራሽና ትራስ ጨርቅ የምትፈልጉ እዘዙኝ ማለት ነው። ቡታጀራ ውስጥ ያላችሁ የትም እዚህ ቡታጀራ ውስጥ ያላችሁ ማለት ነው፣ በነጻ እናደርስላችኋለን ማለት ነው። ነጻ ዲሊቨሪ እራሴ ያደርስላችኋለሁ። የሚገርማችሁ በጣም ነው የሚያምረው እንደምታዩት በጣም ቆንጆ ነው። እኔ ያው እንግዲህ ይሄን የተገዛው ከሶስት አመት በፊት ነው ማለት ነው። ያው እንግዲህ እኔ አሁን እቃ እስካሁን ድረስ አልገዛውኝም። የመጀመሪያ የነበሩኝን እቃዎች ነው እየተጠቀምኩ ያለሁት። ምንም አልሆነ፣ የሚገርማችሁ ነገር ማለት ነውና ተቀምጦ ነበር ተጣጥፎ ማለት ነው። እና ያው እንግዲህ እኔ እንደምታውቁት ተማማቹ ወደ እንትን አለንም። እና እንደዚህ አሁን እንትን ሲባል ሲፈርሽ በጣም ነው የሚያምረው። ባይዞ ይሄ የሚፈረፈረው አይደለም። አሳያቸዋለሁ። በጣም ይሄ አንደኛው ነው ማለት ነው። የተሰራው ደግሞ ያው ከጀርባ እንትን ይቋጠራል። በጣም ምርጥ ትራስ ጨርቅና ፍራሽ ጨርቅና ማለት ነው። አይታችሁ ነው መግዛት ያለባችሁ። አንዳንዴ ስታጥቡት ማለት ነው ብጥብጥ ብሎ የሚበጠበጥ ትራስና ፍራሽ ጨርቅ አለ። ስላየሁት ነው እኔ ማለት ነው። እሱንም አሳያችኋለሁ። አንዴ የሚበጠበጠው ማለት ነው አያችሁት? እንደዚህ ትቋጠራል። ይሄ ደግሞ ያው እንትን ነው ማለት ነው። የሆነ እንትን ነገር ነው። እና በቃ በጣም ምርጥ እየ ነው ማለት ነው እና ቤታችሁ ድረስ እናደርሳለን። ብታጀራ አካባቢ ላይ ያላችሁ እዘዙኝ። ቤተሰቦቻችሁ ደግሞ ሰርፕራይዝ ማድረግ የምትፈልጉ እዘዙን ማለት ነው። ተያላችሁ እና በጣም ቆንጆ ነው ይሄ። እንደዚች በጠፍራችሁ ፈቅፈቅ አድርጋችሁ ማየት ትችላላችሁ። በጣም ምርጥ ነው እና በዚህ መልኩ ቤታችን ፏፏ አደረግን፣ ጽድት አደረግን። ሳሎናችን በጣም ትልቅ አይደለም፣ ግን ለእኔ በቂ ናት። ብቻ ይነ ምኖርባት እና በጣም ተመችተኛች እና ሀባይ ቢያሁን ወደ አልጋ ክላስ እና ወደ ክላሴ ስንመጣ ደግሞ ያው እንግዲህ ክላሳችን አነጠፍን እንደምታዩት ያው በዚህ መልቃን ጨብቀጨን ፓርኬ ነው የማሳያችሁ። ከዛ በኋላ ሻወር ወሰድን ተራ ሻወር ወሰድኩኝ፣ ልብሴን ቀያየርኩኝ ማለት ነው። ያው ምሳ ሰዓት ግድ ነው ማለት ነው፣ ምሳ ሰዓት እየደረሰ ስለሆነ ከዛ በኋላ ቤታችን አጽድተን ጨርሰን ተጣጠብን፣ ልብሳችን ቀያየርን እና በዚህ መልኩ ማለት ነው። ባይዘ ግን እዚህ ትንሽ ይከብዳል ይሆናል። እንደ እኔ አሁን አረብ ቤት ያለው በጣም ጎበዝ ነበርኩኝ ኩኝ እሰራለሁ ዩቲዩብ እና አሁን ግን ትንሽ ይከብዳል ዩቲዩብ ለመስራት የሆነ በቃ ይደክማችኋል ምናም ምናም ነገር እና በርቱ ልኝ ማለት ነው። ቤት ደግሞ የወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውጭ የሆንም እቀርጽላችኋለሁ የምትፈልጉትን አካባቢ ሄጅ ቀርጽላችኋለሁ። እናንተ ብቻ መናገር ብቻ ነው ማለት ነው እና አሁን እንግዲህ ወደ ወደ ምሳ እና ፋሚሊ እዚጋ እንግዲህ ምሳ አቀረብን ባይዞ ግን ቡና እንግዳ መቶ ነበር እና ያው ቡናውን ተጠጣ ቀድሞ ማለት ነው እሱ የቅንጭ ነው ሰው አምጥቶ ነው ማለት ነው እየበላ ነው በጀትን እየበላ ነበረ ቅንጭ ቅንጭ የማታውቁ አላችሁ ብዬ አላስብም እንግዳ ባይዞ በየቀኑ እንግዳ ይበዛብኛል ግን ያው አክብራችሁ አክብሯችሁ ነው እንግዳ የሚመጣው በጣም ደስ ብሎኛል ይክበሩልኝ ማለት ነው ያው ሁላቸውም አሉ ሲስተሮቼ ምናምን ሁሉም ሰው አለ። እና ያው እንግዲህ ከዛ ጨራረስን ማለት ነው። በዚህ መልኩ በጣም ነበረ ደስ ያለኝ ማለት ነው። በዚህ ከመጣው ጀምሮ በጣም እንትን አለ እና ፋሚሊ ማለት ነው። ከዛም ምሳ ቀረብን ምሳ የሰራሁት እንግዲህ ሽሮ ኔ በጣም ኢትዮጵያ ከመጣሁ ጀምሮ ሽሮ በጣም ነው የናፈቀኝ በጣም ነው የምበላው። እዛች ጋር እንግዲህ ጩጮዎቻችን አሉ ማለት ነው እና የእህቶች ልጆች ምናምን በቃ ልጆች ሞልተዋል። ተዋላችሁ። እና ሀባይቢ፣ በዚህ መልኩ እንትን እየጨለፍን ነው። ፎሰሊያና ካሮት ሰርቻለሁ። እች ጋር ደግሞ ሩዝ በአትክልት ሰርቻለሁ ማለት ነው እና በዚህ መልኩ ሰራርተናል። ምን ልበላችሁ፣ ባይዘይ ኢትዮጵያ ከመጣሁ በቃ ሽሮ ብቻ ነው እየተበላልኝ ያለው እንጂ ምግብ እየተበላልኝ አይደለም። እዚያ እንግዲህ ቅመሟ ለራሳቸው እየጨለፈች ነው እያገዘች ነው ማለት ነው። ሁላቸውም አሉ እና እንደዚህ እያደረጉ ያገዝኛ ስሰራ ማለት ነው። አዲስም አይደለም። እና ምሳ ተበላ ተጠጣማ፣ ነው መጀመሪያ ግን እኛ ምሳ ነው የምንበላው፣ ከዛ በኋላ ቡና መንጠጣ የነበረው ግን፣ ያው እና በዚህ መልኩ ቃናችንን ከወደዳችሁት ይቀጥላል።